በዚች ዓለም ላይ ከሰሜን ዋልታ ተነስተው እስከ ደቡብ ጫፍ ቢንከራተቱ ከምዕራብ ጠርዟ ጀምረው እስከ ምሥራቅ ጥግጋቷ ቢወርዱ ቢወጡ ሁለት ሃይማኖት በአንድ አገር ሳይሆን በአንድ መንደር ተጎራብተው አንድ ላይ ሊያገኙ የሚችሉት እዚህ ስፍራ ብቻ ነው። ቅዳሴና አዛን ጎን ለጎን ሲያስተጋባ የሚያደምጡበት፣ ስግደትና ሶላት በአንድ ቀበሌ ውስጥ ሲከወን የሚመለከቱበት፣ አንድ ለእናቱ የሆነ የምድር አካል የሚገኘው እዚህ ቦታ ነው አሁን አላሁ አክበር። በርግጥም በተቀረው ዓለም እንዲህ ያለ ክስተት ሊያጋጥም አይችልም። አገራት ሁላቸው ከታሪካዊ አመጣጣቸው ከባህልና ልምዳቸው በተነሳ አንዱን ሃይማኖት ጥለው ሌላውን አንጠልጥለው በሚገኙባት በዚች ምድር አንጋፋዎቹ የዓለም ሃይማኖቶች አንድ ላይ አቅፋ ያኖረችና የምታኖር አገር ሊያገኙ የሚችሉባት መሬት ኢትዮጵያና ኢትዮጵያ ብቻ ናት። የብሉይና ሐዲስ መዛግብት የቅዱስ ቁርአንና የነቢዩ ድርሳን ተገልጠው የሚነበቡበት ጾመ ኩዳዴና ወረሃ ሮመዳን አንድ ላይ ሱባኤ የሚይዙበት ብቸኛዋ ቅድስት መሬት ናት ኢትዮጵያ። በእርግጥም ኢትዮጵያ ከጥንተ ጥንት ስልጣኔና ታሪካዊ ኩራት፣ ከሕዝቧ ኅብረ ብሔራዊ ድምቀት፣ ከስብጥር ባህልና እምነት የሚመነጨው ልዩነቷ የሚስተካከለው አንድ አገር አይገኝም። ሁለቱ ሃይማኖቶች በየራሳቸው የዘመን አቆጣጠር የሚያሰሉትና በከፍተኛ ጉጉት የሚጠብቁት ታላቅ የጾም ጸሎት ወቅት እንዲህ እንዳሆኖ እኩል ሲገጣጠም በመላ አገሪቱ የሚታየው መንፈሳዊ ድምቀት ለዚህ ነባር አባባል ጉልህ አስረጅ ይሆናል። አንድ ፈጣሪ አምላክ በተመሳሳይ ጊዜና ሰዓት በሁለት ሃይማኖታዊ ስርዓት የሚመለክባት ድንቅ መሬት ኢትዮጵያ አላህ አክበር ከዛሬ ሺህ ዓመታት በፊት ያኔ ጥንት የክርስትና እምነት ገና በተፈጠረበት ማግስት የተወለደበት መሬት ህዝብ ሊያጠፋው ሲራወጥ እምነቱን ከማንም ቀድማ የተቀበለችውና በአገሯ መሬት ዓለም ልማ ያጸደቀችው ኢትዮጵያ ናት ይሉናል የሃይማኖትና የታሪክ ምርምር ድርሳናት። ለዚህ አባባላቸው ማጠናከሪያ እንዲሆናቸው የኢትዮጵያዊቷ ንግሥት ባለሙሉ ሥልጣን እንደራሴ የሆነው ጃንደረባ ከኢየሱስ ክርስቶስ ሐዋርያ ፊልጶስ ጋር በመገናኘት ክርስትናን እየተሰበከበትና አምኖ በመጠመቅ ሃይማኖቱን ወደ አገሩ ይዞ የመጣበትን የታሪክ እውነት አስረጃ አድርገው ይጠቅሳሉ። ኢትዮጵያ ዓለምን በብዙ መቶ ዓመታት ርቀት ቀድማ የክርስትና ሃይማኖትን እየተቀበለችበት ሁኔታ የተፈጠረው በዚህ ታሪካዊ አጋጣሚ ነው። እምነቱ በጌታውና በባለቤቱ በተመሠረተበት አንድ ዓመት ጊዜ ውስጥ በኢትዮጵያዊው የቤተ መንግሥት ሰውና በኢየሱስ ክርስቶስ ሐዋርያ ፊልጶስ መካከል በተካሄደ ታሪካዊና መንፈሳዊ ግንኙነት እየተገነባው ኢትዮጵያዊው የክርስትና ሃይማኖት። መንገድ ሲሄዱም ወደ ውኃ ደረሱ። ጃንደረባውም እነሆ ውኃ፣ መጠመቅን ምን ይከለክለኛል? አለው ፊልጶስን። በፍጹም ልብህ ብታምን ይገባሃል አለው። ጃንደረባውም መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። አሁንም ብዙ ሺህ ዓመታት ዮሐንስ ተሻግረን ባለንበት ቅኝታችንን ስንቀጥል ከቀይ ባህር ወዲያ ማዶ በሳውዲ አረቢያ ምድር ከተወለደ መንፈሳዊ አብርሆት ጋር ኢትዮጵያ የምትገጣጠምበትን ታሪካዊ እውነት እናገኛለን። ይህ ቅዱስ ሃይማኖት የበቀለው በረከሱ ሕዝቦች መካከል ሆኖ በመገኘቱ ገና ሳያድግና ሳይለመልም ጠውልጎ የሚጠፋበት አደጋ ባንዣበበበት በዚያ ወቅት ከዚህ አደጋ ሊድን የቻለበት ዕድል ያገኘው በኢትዮጵያ ነው። ከአብርሃማዊው አስተምህሮ ውስጥ የሚመደበው ይህ ሃይማኖት ለእንደዚያ ያለ ከባድ አደጋ በተጋለጠበት ወቅት ከአሳዳጆቹ ሸሽቶ የተጠለለባትና አብቦና ለምልሞ ለዓለም ሁሉ ፍሬው የበቃባት መሬት ኢትዮጵያ መሆኗን ታሪክ ያረጋግጣል። የእምነቱ ታላቅ አባትና ነቢይ ከተቃጣባቸው ከዚህ የጥፋት አደጋ ተከታዮቻቸው ሸሽተው እንዲቆዩ ስምሪት የሰጡባት በሃይማኖቱ ውስጥም የመጀመሪያው ስደት ወይንም ሂጅራ የተባለው የነቢዩ ተከታዮች ሽሽት የተፈጸመባት ቅድስት አገር ኢትዮጵያ ናት ይላሉ የሃይማኖቱ ቅዱሳን መዛግብት። ኢትዮጵያ ከተቀረው ዓለም ሁሉ ቀድማ የእስልምና ሃይማኖትን የተቀበለች የመጀመሪያው አገር ለመሆን የበቃችበት ሁኔታ የተፈጠረው በዚህ የታሪክ አጋጣሚ ነው። ለነቢዩ ቅዱስ ሃይማኖትና ተከታዮቻቸው ማረፊያና መትረፊያ ሆና የተገኘች ቅድስት አገር ኢትዮጵያ። በእርግጥም ኢትዮጵያ ከሁሉ የተለየች ድንቅ አገር ናት የሚባለው በምክንያት ነው። የክርስትናውም ይሁን የእስልምናው ድርሳናት በዝክረ ታሪካቸው ኢትዮጵያን ቀዳሚ አድርገው መዘገባቸውም ለዚሁ ነው። ምክንያቱም ሃይማኖቶቹ በቅርጽም ሆነ በይዘት ቢለያዩም በኢትዮጵያና ኢትዮጵያውያን ዘንድ ግን የሚጸረሩ ሆነው ባለመገኘታቸው ምክንያቱም ሁለቱ ሃይማኖቶች በአስተምሮ የሚሆን በስርዓት አምልኮ የተለያዩ ቢሆኑም፣ በኢትዮጵያ መሬት ግን አብረውና ተባብረው ተጎራብተውና ተሰባጥረው ለመኖር የበቁ በመሆናቸው እንዲህ ያለው ሃይማኖታዊ አቃፊነት በሌላው ዓለም ቀርቶ የሃይማኖቶቹ መሠረትና የነቢዮቻቸው አባት አብርሃም ርስት በሆነችው አገር አይገኝም ይላሉ ታሪኩን የተከታተሉ በዚያች የሃይማኖቱ ምንጭ መሬት የነገሰውም ሆነ የተከበረው ሃይማኖት አይሁዳዊው ብቻ መሆኑን የሚጠቅሱት እነኚህ ወገኖች የተቀሩት አብርሃማዊ ሃይማኖቶች በቁጥርም ይሁን በክብር ያገኙት ቦታ ከዚህ እምነት ጋር የሚነጻጸር እንዳልሆነ ያወሳሉ። ተንታኞቹ በዚህ ማብራሪያቸው ሦስቱም አብርሃማዊ ሃይማኖቶች የቅድስናቸው ምንጭ የፈለቀባት የኢየሩሳሌም መሬት አብረው መገኘታቸው ሲበጃቸው አልታየም። በታሪክ የሚነገረውም ይሁን አሁናዊው ተጨባጭ ሀቅ የሚያረጋግጠው በዚያች ቅድስናቸው መነሻ መሬት ሃይማኖቶቹ አብረው መገኘታቸው የመገፋፋትና መጋጨት የመጠላላትና ጦርነት ሰበብ እንደሆነባቸው ነው። በሃይማኖቶቹ ዘንድ የኢትዮጵያን ታሪካዊ ድርሻም ይሁን አሁናዊ አበርክቶ እጅግ የተለየና ድንቅ የሚያደርገው ይህ ሲታሰብ ነው፤ የሃይማኖቶቹ መሰረት በተጣለባት ስፍራ ሊገኝ ያልቻለ ፍቅርና መከባበር ይዞ በመገኘቱ ሲሉ ይመሰክራሉ። ለዚህም ነው በታሪክም ይሁን በነባራዊው ሀቅ በተቀረው ዓለም ሊፈጸም ቀርቶ ሊታሰብ የማይችል ልዩ ቅድስና የሚገኘው በኢትዮጵያ ነው ሊባል ይበቃው። ቤተ ክርስቲያንና ቤተ መስጅድ ጎን ለጎን የሚገነባባት፣ ቅዳሴና አዛን በኩል ድምጸት የሚያስተጋባባት፣ ጾምና ጸሎቱ እኩል የሚያርግባት ብቸኛዋ የዓለማችን መሬት ናት ኢትዮጵያ። አሁን በዚህ ወቅት ኢትዮጵያውያኑ የኦርቶዶክስ ተዋህዶ አማንያን ከፍ ያለ ቦታ የሚሰጡትን አቢይ ጾማቸውን ይዘዋል። አሁን በዚህ ሰዓት የመላው ዓለም የእስልምና እምነት ተከታዮች ታላቅ ቦታ በሚሰጡት የጾም ጸሎት ወራቸው ሮመዳን ላይ የሚገኙ መሆናቸውም የታመነ ነው። እነኚህ አብርሃማዊ እምነቶች በአንድ ጊዜና ቦታ ሃይማኖታዊ ሥርዓታቸውን በእኩል ድምቀትና ነጻነት ሲፈጽሙ የሚስተዋሉት በዚች ታሪካዊ ምድር ኢትዮጵያ መሆኑም ሊካድ አይችልም። ምንም እንኳን ሃይማኖቶቹ በአስተምህሮና በስርዓት አምልኮ ባይመሳሰሉም ይህ ልዩነታቸው ውበትና ቅድስናቸው ሆኖ የሚታየው በኢትዮጵያውያን ዘንድ ነው። ባይናቸው ለጉዳዩ ቅርበትም እውቀትም ያላቸው እነኚህ ወገኖች በማብራሪያቸው ኢትዮጵያዊው ክርስትናና እስልምና ከሚለያይበት አስተምህሮና ስርዓት በላይ በአንድ ፈጣሪ አምላክ ለሚያምንበት ተመሳስሎ ከፍ ያለ ቦታና ክብር መስጠትን ምርጫው አድርጓል። ይህም ኢትዮጵያን ሁለቱም ሃይማኖቶች ለሰማዩ ጌታ የሚገዙና የሚታዘዙ መሆናቸው የሚረጋገጥባት ብቸኛ አገር ሊያደርጋት በክቷል ሲሉ ያስረዳሉ። ለዚህም ነው ኢትዮጵያዊው ቅድስና የሚያስደንቅና የሚያስቀና ነው ሊባል አባታችን ብለን እንጠራለን ዘመን የማያልፍብህ ጌታ አገራችንን ኢትዮጵያን ህዝቦቿን፣ መንግሥቷንም ሰላም አድርግልን። በተመሳሳይ ቦታና ወቅት በዚህ መልኩ እየተፈጸመ ያለው ጾም ጸሎት ለኢትዮጵያና ኢትዮጵያውያን ብሎም ለመላው ዓለም የተትረፈረፈ ፍቅርና ሰላም የሚገኝበት ይሁን የሚለው መልካም ምኞታችን ነው።